ሰላም እንዴት ናችሁ? ዛሬ ሰበር መረጃ ይዤላችሁ መጥቻለሁ። ሰሞኑን አዲሱ የመንግስት ሰራተኞች ደሞዝ ይፋ መሆኑ ይታወቃል። ከዚህ ጋር ተያይዞ የደሞዝ ማሻሻያውን በሚመለከት መንግስት ያስተላለፋቸውን ውሳኔዎች መሰረት በማድረግ ዝርዝር ያወጣውን የአፈጻጸም መመሪያ አንድ ባንድ ነግራችኋለሁ ማለት ነው። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሳብስክራይብ እና ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። እነዚህ መመሪያዎች ከአንድ እስከ አስራ ዘጠኝ ናቸው። ስለ አዲሱ የአፈጻጸም መመሪያ እውቅና እንዲኖራችሁ ከፈለጋችሁ አሁንም በድጋሜ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ቆዩ እያልኩ ወደ ጉዳዩ ወስዳችኋለሁ ማለት ነው። አንደኛ የደሞዝ ማስሻሻያ ተጠቃሚ የሚሆኑ የመንግስት ሰራተኞች ባገኙት የደሞዝ ማሻሻያ ምክንያት፣ ሀ የመደበኛ የደሞዝ ጭማሪ ዑደታቸው አይለወጥም። ለ ለደረጃ እድገት የአንድ አመት መቆያ ጊዜ ማሟላት አይጠበቅባቸውም። ሁለተኛ ከፍ ባለ የስራ ደረጃ ላይ በተጠባባቂነት የተመደበ ሰራተኛ የደሞዝ ስኬል መሸጋገሪያ ልዩነት የሚታሰብለት በድልድሉ በተመደበበት ደረጃ ላይ ነው። ሶስተኛ፣ በጥቅምት ወር 2017 ዓ ም ተሻሽሎ በስራ ላይ በዋለው ወይም አግባብ ባለው አካል በተፈቀደ የደሞዝ ስኬል ጣሪያ ላይ የደረሰና በአዲሱ የደሞዝ ስኬል ጣሪያው የሚነሳለት ሰራተኛ በተመደበበት የስራ ደረጃ የአዲሱን የደሞዝ እስኬል ጣሪያ ሳያልፍ ማሻሻያውን እንዲያገኝ ያደርጋል። አራት ኮሚሽኑ በአንድ ተቋም ከተፈጸሙ የሰራተኛ ድልድል ወይም የደረጃ እድገት መካከል በተቻለ በተለያዩ ህግን ባልተከተሉ አሰራሮች ምክንያት ያልተቀበለ ካለ የደሞዝ እስኬል መሸጋገሪያ ጭማሪ የሚሰጠው በድልድል አፈጻጸም መመሪያ መሰረት ሰራተኛው በሚያሟላበት ደረጃ ከተደለደለ በኋላ ነው። አምስት ከፍ ካለ የስራ ደረጃ ላይ በሚታሰብ የደሞዝ ተቀጥሮ ወይም ተመድቦ እየተቀነሰ የሚከፈለው ሰራተኛ የደሞዝ እስኬል መሸጋገሪያ ተጠቃሚ የሚሆነው በሚያሟላበት ደረጃ ላይ ተመስርቶ ይሆናል። ስድስት በሙከራ ቅጥር ላይ የሚገኝ ሰራተኛ የዚህ የደሞዝ እስኬል መሸጋገሪያ ተጠቃሚ ይሆናል። ሰባት በዲሲፕሊን ጉድለት ምክንያት ከደረጃው ዝቅ ያለና ደሞዙ የተቀነሰበት ሰራተኛ ማሻሻያው በሚሰጠው በተቀነሰው ደረጃና ደሞዝ ላይ ታስቦ ነው። ሆኖም በተወሰነ የጊዜ ገደብ ከደረጃና ከደሞዝ ዝቅ የተደረገ ሰራተኛ የጊዜ ገደቡ ደርሶ ወደ ቀድሞ ደረጃው ሲመለስ ከተመለሰበት ጊዜ ጀምሮ በአዲሱ የደሞዝ እስኬል ተገቢው ደሞዝ ይሰጠዋል። ያለ ደሞዝ ልዩ ፍቃድ ተሰጥቶት በፕሮጀክት አፈጻጸም መመሪያ መሰረት ወደ ፕሮጀክት የተዛወረ ወይም በፕሮጀክት የተቀጠረ ሰራተኛ ወደ መደበኛ ስራው ሲመለስ ወደ ፕሮጀክት ከመዛወሩ በፊት በነበረበት የስራ መደብ ወይም ደረጃ የተወሰነው አዲሱ ደሞዝ ተጠቃሚ ይሆናል ስምንት ያለ ደሞዝ ልዩ ፈቃድ ተሰጥቶት በፕሮጀክት አፈጻጸም መመሪያ መሰረት ወደ ፕሮጀክት የተዛወረ ወይም በፕሮጀክት የተቀጠረ ሰራተኛ ወደ መደበኛ ስራው ሲመለስ ወደ ፕሮጀክት ከመዛወሩ በፊት በነበረበት የስራ መደብ ወይም ደረጃ የተወሰነውን አዲስ ደሞዝ ተጠቃሚ ይሆናል ዘጠኝ። ይህ የደሞዝ ስኬል ማሻሻያ ጊዜያዊ ወይም የኮንትራት ወይም የፕሮጀክት ሰራተኞች ይመለከታል። በኮሚሽኑ ተመዝኖ ደረጃ በወጣለት ወይም በቋሚ የስራ መደብ ላይ መመሪያውን ተከትሎ የተቀጠረ ጊዜያዊ ወይም የኮንትራት ሰራተኛ ወይም በሚመለከተው አካል በተፈቀደ ፕሮጀክት ደሞዝ ወይም ልዩ የደሞዝ ስኬል የተቀጠረ ጊዜያዊ ወይም የኮንትራት ሰራተኛ የደሞዝ ማሻሻያ ተጠቃሚ ይሆናል። አስረኛ በተለያዩ ምክንያቶች ከመደበኛ ስራ ተለይቶ የቆየ ሰራተኛ ወደ ስራው እንዲመለስ ሲደረግ ተመዝኖ ደረጃ በወጣለት የስራ መደብ ላይ እንዲመደብ ከተደረገ በኋላ ደሞዙ ወደ አዲሱ የደሞዝ ስኬል እንዲሸጋገር ይደረጋል። አስራ አንደኛ በስራው ልዩ ባህሪ ምክንያት እያስተማረ የህክምና አገልግሎት በሚያበረክት የጤና ባለሙያ የማስተማር ስራው እንደተጠበቀ ሆኖ በአካዳሚክ ወይም በጤና ሙያ ወይም ከፍ ባለ ደረጃ ላይ ብቻ ማሻሻያው ይከፈለዋል። አስራ ሁለተኛ ባደረጃጀት ለውጥ ምክንያት በትርፍነት ተይዘው በመንግስት ሰራተኞች የድልድል አፈጻጸም መመሪያ ቁጥር 859 ህዝባር 2014 መሰረት ወደ ሌላ መስሪያ ቤት እስኪመደቡ ደሞዝ እየተከፈላቸው ያሉ ደሞዝተኞች ደሞዛቸው ወደ አዲሱ የደሞዝ ስኬል እንዲሸጋገር ይደረጋል። 13ኛ አግባብ ባለው አካል ባልተፈቀደ ልዩ የደሞዝ ስኬል እና በሲቪል ሰርቪስ ኮሚሽን ተመዝኖ ደረጃ ባልወጣለት የስራ መደብ ላይ የደሞዝ ማሻሻያ መፈጸም በጥብቅ የተከለከለ ነው። አስራ አራተኛ በማንኛውም ህጋዊ ምክንያት ከነበረበት የስራ ደረጃና ደሞዝ ዝቅ ተደረገ ሰራተኛ የደሞዝ ማሻሻያ ዝቅ ባለ የስራ ደረጃ ይሰራለታል። አስራ አምስተኛ ከመስከረም ሁለት ሺ አስራ ስምንት አመተ ምረት ጀምሮ በነበሩ የደሞዝ እስኬት የሰራተኛ ስምሪት መፈጸም አይቻልም። አስራ ስድስተኛ ልዩ የደሞዝ እስኬል የተፈቀደላቸው ተቋማት ከብር አርባ ሁለት ሺህ በታች ላሉ የመነሻ የእርከን ወይም የጣሪያ ደሞዞች የደሞዝ ማሻሻያ የተደረገ ሲሆን ብር አርባ ሁለት እና በላይ የነበሩ ደሞዞች በደሞዝ እስኬሉ ላይ እንደነበሩ የሚቀጥሉ ይሆናሉ። 17ኛ የመንግስት ተሿሚዎች ደሞዝ ሐምሌ 30 2016 ዓ.ም በቁጥር መ3899 ዝባር 4 በጠቅላይ ሚኒስተር ጽህፈት ቤት በተገለጸው መሰረት ለተሿሚዎች የሹመት ደረጃ ወይም ለተሾሙት የመንግስት መስሪያ ቤት የተፈቀደውን የተፈቀደውን ብቻ የሚከፍል ይሆናል። ከዚህ ውጪ ተፈጻሚ ያደረገ አካል ተጠያቂ ይሆናል ወይም ይደረጋል። 18ኛ የዳኞች የአቃቢ ህግ ድጋፍ ሰጪ ሰራተኞች የክፍያ ሁኔታ በመንግስት ሰራተኞች የክፍያ እስኬል መሰረት መሆኑ የሚታወቅ ሲሆን በክልልም ሆነ በፌዴራል አፈጻጸም በዚሁ መሰረት ይሆናል። የመጨረሻው ወይም አስራ ዘጠኛ አንድ ሰራተኛ የሚከፍለው ደሞዝ በሁለት የእርከን ደሞዞች መካከል ካረፈ ደሞዙ አቅራቢያ ወዳለው ከፍ ያለ እርከን ወይም የጣሪያ ደሞዝ ላይ እንዲያርፍ ይደረጋል። መንግስት ያስተላለፋቸው 19 የአፈጻጸም መመሪያዎች እነዚህ ናቸው። በእርግጠኝነት እነዚህን ውሳኔዎች በትክክል ያዳመጡ ኃላፊዎች፣ ባለሙያዎች፣ በአጠቃላይ የሚመለከታቸው ሰዎች ጥሩ የሆነ አመለካከት ይኖራቸዋል ማለት ነው። ከዚህ በተጨማሪ የአዲሱን ደሞዝ በተመለከተ አስተያየቶች በርካታ ናቸው። ማለትም ከዚህ በፊት የተለያዩ ጭማሪዎች እንደሚደረጉ ይታወቃል። የሚሰጡ አስተያየቶች የዛሬው ጥሩ የሚባል ነው ነገር ግን መንግስት የዋጋ ግሽበትን መቆጣጠር ካልቻለ የቱንም ያክል ደሞዝ ቢጨምር ዞሮ ዞሮ ከዚያው ነው የሚሉ በርካታ አስተያየቶች እየወጡ ይገኛሉ ማለት ነው። በተቻለ መጠን መንግስት ይህን ነገር መቆጣጠር አለበት። ምክንያቱም የመንግስት ሰራተኛ ደሞዝ ተጨመረ ከተባለ የገበያ ዋጋ ከእጥፍ በላይ እንደሚጨምር ከዚህ በፊት ይታወቃል። በመጨረሻም በግል መስሪያ ቤት ተቀጥረው የሚሰሩ ሰራተኞች አስፈላጊውን ጭማሪ እንዲያገኙ የሚሉ ሀሳቦችም እየተነሱ ይገኛሉ። በዚህ ቪዲዮ ያየነው ይህን ይመስል ነበር። አሁንም በሌላ ጠቃሚ መረጃ እስክንገናኝ ድረስ ይህን ቪዲዮ ላይክና እና ሼር እያደርጋችሁ ጠብቁኝ ቸው